ህፃን ማያጌት አሁን በህክምና ስህተት ህይወቷ ማለፉ ተሰምተዋል። ከዚሁ ጋር ተያይዞ ደግሞ ቤተሰቦቿ ፍርድ ቤት ክስ መስርተዋል። የዚህን ጥንቅር በኋላ ላይ እንመለስበታለን። በሌላ በኩል ደግሞ አንድ ሙሽራ እንግዲህ በሰርጉ ቀን የነበሩ ሶስት ታዳሚዎችን ገሏል። ከዚህ ጋር የተያዘም ዝርዝር ይኖረናል። በሌላ በኩል ደግሞ ከአህያ ወተት የሚገኘው አንድ ኪሎ አይብ በመቶ ሰባ ሺህ ብር እየተሸጠ ነው የሚል መረጃም አለ። እነዚህን እና ሌሎች መሰል መረጃዎችን ይዘን መተናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። መልካም ጊዜ። ወደ መጀመሪያው መረጃችን እንለፍ። ኢትዮጵያዊቷ ህፃን ማያ ጌታሁን እንግዲህ በህክምና ስህተት ህይወቷ ማለፉን ተከትሎ በጆርጂያ ፍርድ ቤት ክስ ተመስርቷል። ኢትዮጵያውያኑ እንግዲህ የሁለት ዓመት ህጻን ልጃቸውን በህክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። ህጻን ማያ ጌታሁን በጆርጂያ ግዛት ስኔቪል ከተማ ወደሚገኘው ፔድሞንት ኢስት ሳይድ ሜዲካል ሴንተር የሄደችው ጉንዳን በልቷት የተፈጠረባትን አለርጂ ተከትሎ እንደነበር ወላጆቿ ባቀረቡት ክስ ላይ ገልጸዋል። በማዕከሉ አስቸኳይ ህክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አለርጂ በመሆኑ እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት ነው ያስረዱት። ይህንን መድኃኒት የዕለቱ የህክምና ባለሙያ ከሰጣት በኋላ ግን በሽቷ እንደባሰባት ነው የገለጹት። ይህንን ተከትሎ ታዲያ መድኃኒቱን ያዘዙት ዶክተር ሪቺ ሳሳላዛር ባደረጉት ምልከታ የህክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳ ህፃኗ ማያ መተንፈስ አቅቷት አይናቸው እያየ ለሞት መዳረጓን በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ ላይ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮች እና የህክምና ማዕከሉ ተጠያቂ እንዲሆኑ ጥያቄም አቅርበዋል። ይህንን ክስ የያዘው የቤሎ ፈርም ተወካይ እንደገለጹት ይህ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ ሁለት ክሶች የቀረቡበት መሆኑን ተናግረዋል። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ ከመሆኑም በላይ ዳግመኛ ወላጆች እንዲህ አይነት ልብ ሰባሪ ክስተት እንዳይገጥማቸው በማሰብ እንደሚከራከሩ ጭምር ገልጸዋል። የጤና ማዕከሉ እንግዲህ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የሁለት አመቷ ማያ ጌታውን በዚህ ሁኔታ ህይወቷ ያለፈው እንግዲህ ከጥቂት ወራቶች በፊት ማለትም በጥቅምት ወር ነበር። ወደ ቀጣዩ መረጃችን ስናልፍ ደግሞ በስካር መንፈስ በሰርጉ ቀን የነበሩ ሶስት ታዳሚዎችን የገደለው ሙሽራን ነው የምናገኘው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጌሻ ወረዳ ውስጥ ነው እንግዲህ የወንጀል ድርጊት ተፈጸመ የተባለው። ተከሳሽ የሆነው ግለሰብ አስራት መንገሻ የሚባል ሲሆን በካፋ ዞን በጌሻ ወረዳ ጋዊቲ ቀበሌ ከምሽቱ ሁለት ሰዓት ላይ በስካር መንፈስ በመነሳሳት በሰርጉ ደስታ ላይ የታደሙትን ሶስት ሰዎችን በመግደል እና አራት ሰዎች ላይ ደግሞ የመግደል ሙከራ ወንጀል መፈጸሙን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እና ቴሌቪዥን ተናግሯል። በተጨማሪም ተከሳሹ የሰው መኖሪያ ቤት ማቃጠሉም ተነግሯል። የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቤ ህግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ የአቃቤ ህግ የሰው ምስክሮችን አስቀርቦ ካደመጠ በኋላም ተከሳሹ ላይ የጥፋተኝነት ብይን ይሰጣል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤትም ተከሳሽ አስራት መንገሻን በሀያሁለት ዓመት ጽኑ ስርዓት እንዲቀጣ መወሰኑን ኢንስፔክተር ደጀና ያሰፋ ተናግረዋል። የዞኑ አቃቤ ሕግ በፍርድ ቤቱ ውሳኔ ቅር በመሰኘቱ ህጉን ተከትሎ ይግባኝ መጠየቁም ተገልጿል። ሌላው ደግሞ ሰርቢያ ውስጥ ከአህያ ወተት የሚገኝ አንድ ኪሎ ግራም አይብ አንድ ሺ ሁለት መቶ ዩሮ ይሸጣል። ይህ ዋጋ እንግዲህ ከአማካይ ሰርቢያውያን ወርሃዊ ደሞዝም ላቅ ያለ ነው ተብሏል። አይቡ የሚሸጠው ዛላቪቻ በተባለው የተፈጥሮ ሀብት ጥበቃ ግቢ ውስጥ ሲሆን ይህ ግቢ ከዋና ከተማዋ ቤልግሬድ በስተ ምዕራብ 80 ኪሎ ሜትር ርቀት ላይ ይገኛል። አንድ ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ደግሞ ይህን ያክል ወተት የምታመርተው በአንድ አመት ተኩል ነው ሲሉ የግቢው ኃላፊ ቮክሲሚች ለቢቢሲ ተናግረዋል። እርግጥ ነው ስፔን ውስጥ የሚመረተው ካብራሌስ የተባለው ሰማያዊው አይብ ብሉ ቺስ እጅግ ውዱ ነው። በ2242 ኪሎ ግራሙ 360 ዩሮ መሸጡ ይታወሳል። በዚህም በዓለም በአለም ድንቃድንቅ መዝገብ ላይም ሊሰፍር በቅቷል። በሰርቢያ ከአህያ ወተት የሚገኘውን አይብ መግዛት የሚችሉት ኪሳቸው ደለብ ያለ ሰዎች ብቻ ናቸው። ሰርቢያዊው የቴኒስ ኮከብ ኖቫክ ጆኮቪች ለሬስቶራንቶቹ እንዲሆን በሚል ለአንድ ዓመት የሚበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የዛላቪቻ ተፈጥሮ ጥበቃ ኃላፊ ስሎቦዳን ሲሚች እንደሚሉት ጆኮቪች ግማሹን ኪሎ 480 ዩሮ ነው የሸመተው። 36 ኪሎ ሜትር ላይ ያረፈው ዛላቪቻ ሌሎች ቦታዎች የማይገኙ እጽዋትና የእንስሳት ዝርያዎችን እንዲሁም አዋፋትን ያቀፈ ግቢ ጭምር ነው። ነገር ግን ግቢው የሚታወቀው በአህያዎቹ ነው። 300 አህያዎች ያሉት ሲሆን በደቡብ ምስራቅ አውሮፓ ትልቁ የአህያ ማዕከል ነው። በሌላ በኩል የአዲስ አበባ ትራንስፖርት ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር ነው ብሏል። ይህ እንዳይደረግም በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185 ህዝባር 2017 የተደነገገው ደንብ ይፈቅድልኛል ብሏል። በዚህ ደንብ መሰረት በከተማዋ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት አራት ሰዓት የትራንስፖርት አገልግሎትን መስጠት እንደሚጠበቅበት ተደንግጓል ሲልም ተናግሯል። ከዚህ በተጨማሪም ከስምሪት መስመር ውጪ አገልግሎት መስጠት አቆራርጦ መጫንና ቢሮው ካወጣው ታሪፍ ውጪ ተሳፋሪን ማስከፈል እንደማይቻል ቢሮው በብርቱ አሳስቧል። ከዚህ መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች በደንቡ በተቀመጠው የቅጣት እርከን መነሻነት አምስት ሺህ ብር እቀጣለሁ ብሏል። የዚህ ዩቲዩብ አድማጭና ተመልካቾቼ በሌላ መረጃዎች ደግመን እስከምንገናኝ ጤና